እንደምንሰነበታችሁ፣ ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ላይክና ሼር ማድረጋችሁን ፈጽሞ እንዳዘንጉ። አርሰናል የተመለከቱ መረጃዎች ወርናት የማርሳችሆናል አብራችሁን ቆዩ። አርሰናል የ16 ዓመት ሲሆን የብላክበርን ሮቨር ሳትኪ ሃርቪ ሄግሰንን ለማስፈረም ፍላጎት ማሳየቱ ይታወቃል። ተጫዋቹ ታዲያ በብላክበርን ሮቨርስ ጥሩ የሚባል ጊዜን እያሳለፈ ይገኛል። ይህን ድንቅ ታዳጊ ተጫዋች በአርሰናል የዝውውር ራዳር ውስጥ እንደገባ ነው የሚወጡ መረጃዎች የሚጠቁሙት። ሌላኛው መረጃ እንግዲህ ከፓርቲ ጋር ይያዛል። ቶማስ ፓርቲ ከአርሰናል የሚለከው ነው እንግዲህ ወደ ባርሴሎና አሊያም ወደ ሳውዲ ሊግ የሚሄድ እድሉ ሰፊ እንደሆነ ተገልጿል። ተጫዋቹ በተለይም ደግሞ በሚገጥሙት ተከታታይ የሆኑ ጉዳቶች ምክንያት ከአርሰናል የመልቀቅ እድሉ እጅግ እንዲሰፋ ነው እንዲህ እንዳደረገው ነው እየተገለጸ የሚገኘውና ይህ ተጫዋች ከአርሰናል የመልቀቅ እድሉ እጅግ እንደሰፋ አሁን የሚወጡ መረጃዎች ይጠቁማሉ። አርሰናል ሬይስ ኔልሰንን በክረምቱ የሚገዛው ቡድን ካገኘ ለመሸት ዝግጁ እንደሆነ ተገልጿል። ተጫዋቹ ታዲያ ምንም እንኳ በአርሰናል ቤት ተስፈኛ ጊዜን ማሳለፍ ቢችልም፣ ነገር ግን አሁን የሚወጡ መረጃዎች ተጫዋቹ በአርሰናል ቤት ያለው እህል ውሃ እንዳለቀ ነውና በቅርቡም ከአርሰናል የመልቀቅ እድል እንዳለው የሚወጡ መረጃዎች ይጠቁማሉ። ተጫዋቹ ከአርሰናል የመልቀቅ እድሉም ሰፊ እንደሆነ ነው እየተገለጸ የሚገኘው። ቡድን አጋሮቹ የደስታ ምንጭ ለተጋጣሚ ቡድኖች ቅዠት የሆነ ቡካዮ ሳካ፣ እንግዲህ በሊጉ ከሳካ የበለጠ አሲስት ያለው ማንም ተጫዋች እንደሌለ ይታወቃል። ና የሳካ ወደ አርሰናል ዋናው ስኳድ መመለስ እጅግ ጠቃሚ ነው ተብሎ ይታሰባል። አሁን የሚወጡ መረጃዎች ታማኙን ፋብሪዚዮ ጨምሮ እንደሚጠቁሙ ከሆነ አርሰናል ሪያል ማድሪድን በሚገጥምበት ጨዋታ ሙሉ ለሙሉ እንደሚደርስ ነው የሚጠቁሙትና ና ይህ ተጫዋች እውነት ለአርሰናል ጉልህ ሚና ይጫወታል ተብሎ ይታሰባል። ማርቴዙ በሜንዴ ወደ አርሰናል ለመሄድ ተቃርቧል። አርሰናልም ስምምነቱን አጠናቋል ሲሉ እንግዲህ በስፔን የሚገኙ ጋዜጦች እየዘገቡ ይገኛሉ። እነ ማርካን ጨምሮ ኦስካር ባዳለው ይሄ ተጫዋች ወደ አርሰናል ለመሄድ በእጅጉኑ መቃረቡን እየጠቆሙ ነው ና ይሄ ተጫዋች ወደ አርሰናል የመምጣት እድሉ በእጅጉኑ ሶፍቷል። የመጀመሪያው ፍራሚም ይሆናል ተብሎ ይጠበቃል። አንድሪ ቤርታ አዲሱ የስፖርቲንግ ዳይሬክተር ሆኖ በይፋ ተሾሟል። የለንም ተከትሎ እንግዲህ የተለያዩ አሪፍ የሆኑ ተጫዋቾችን ወደ አርሰናል ያመጣል ተብሎ ይጠበቃል። ዚንቼንኮ በክረምቱ ከአርሰናል ከሚለኩ ተጫዋቾች ስም ዝርዝር ውስጥ ተገኝቶበታል። ምንም እንኳን ተጫዋቹ በመጣባቸው የዝውውር ማለትም በመጣባቸው የወድር ዓመት ጥሩ የሚባል ጊዜን ከአርሰናል ጋር ቢያሳልፍም፣ ነገር ግን በተለይም ደግሞ በመከላከሉ ረገድ ይህን ያህል ጥሩ የሚባል ተጫዋች አይደለም። ለዚህም ይመስላል እንግዲህ አርሰናሎች ተጫዋቹን ለመሸጥ የወሰኑት። በትናንትናው እለት እንግዲህ የሚወጡ መረጃዎች የሚጠቁሙት አርሰናል ቪክተር ዩክሬሽ ላይ ትልቅ ፍላጎት እያሳየ ይገኛል የሚሉ ናቸው። ከዚህ በፊት ማሳወቂያቸው ነበር። በተለይም ደግሞ የአሌክሳንደር ኢዛክ ዝውውር የማይሳካ ከሆነ ፊታቸውን ወደ ቪክተር ዩክሬሽ እያዞራሉ ብያቸው ነበር። ከምንም በላይ አንድ መርዳት ያለባቸው ነገር ምንድን ነው፣ አሌክሳንደር ኢዛክ የመጀመሪያ ትራንስፈር እቅዳቸው እንደሆነ ይታወቃል። የመጀመሪያው እቅዳቸው እንደሆነ ይታወቃል። ነገር ግን አሁን በአሌክሳንደር ኢዛክ ላይ ፍላጎት ማነስ ሳይሆን ነገር ግን ቪክተር ዮክሬሽ ከሚያስወጣው የዝውውር ዋጋ አንጻር ነው። አሁን ከምንም በላይ አሌክሳንደር ኢዛክ ወደ አርሰናል እንዳይመጣ እጅግ እድሉን ከሚያጠቡት ዋነኛው ነገር ምንድን ነው? አሌክሳንደር ኢዛክ ሌሎች ክለቦችም ይፈልጋል። በተለይም ደግሞ ሊቨርፑል ዋነኛ የአሌክሳንደር ኢዛክ ፈላጊ ነው እና የዝውውር ዋጋውም ወደ 150 ሚሊዮን ድረስ ይሆናል ና ያ ነገር ነው አንድም ችግር እየፈጠረ ያለው እና አርሰናሎች ደግሞ ያን ያህል እቂ ማውጣት አይፈልጉም። እሱ ብቻ አይደለም፣ እሱን የሚያስፈርሙ ከሆነ በፒኤስአር ህግ የመያዝ እድላቸው ከፍ ነው የሚሆን ሌላ ተጫዋቾችን ለማስፈረም አይችሉም። አርሰናሎች ደግሞ ብዙ ተጫዋቾችን በክረምት የዝውውር መስኮት ማስፈረም ይፈልጋሉ እነ ማርቲን ዙቢሜንዴን ማስፈረም ይፈልጋሉ። ያ ነው እንግዲህ ችግር የፈጠረውና አንድሪ ቤርታ የተጫዋቹ ትልቅ አድናቂ ሲሆኑ ከአይዛክ የተሻለ የመሳካት እድል ያሉ ዝውውር ሊሆን እንደሚችልም እንግዲህ ዴቪድ ኦርስተን እየዘገበ ይገኛል። እንግዲህ አሁን ቪክተር ዮክሬሽ አሁን ከበፊቱ በበለጠ ሁኔታ የአርሰናል ዋነኛ የአጥቂ ኢላማ እንደሆነም ተገልጿል። እና ይሄ ነገር የመሳካት እድሉም ሰፊ እንደሚሆን ነው እየተገለጸ የሚገኘው። ና የተለያዩ ዓለም አቀፍ የሚዲያ አውታሮችን በሰበር ዜና ነው አርሰናል ትኩረቱን ሙሉ ለሙሉ ወደ ቪክተር ዮክሬሽ እንዳዞረ የተገለጸውን ና ስፖርቲንግ ሊዝበንም ቀደም ሲጠይቆ ከነበረው 25 5 ሚሊዮን ፓውንድ በመቀነስ ተጫዋቹ በ58 ሚሊዮን ፓውንድ ለመሸጥ ፍቃደኛ እንደሆኑ ተገልጿል። ይህ ተጫዋች ወደ አርሰናል የመምጣት እድሉም ሰፊ እንደሆነ ነው የተገለጸው። እንግዲህ ይህ ተጫዋች በስፖርቲንግ ሊዝበን ከሲስኑ ጀምሮ 83 ጎሎች ና 23 አሲስት ማድረግ የቻለ ድንቅ ተጫዋች ነው እና ወደ አርሰናል ቢመጣም አሁን ያለውን የጎል ማስገባት ችግር በእጅጉኑ ይቀርፏል ተብሎ ይታሰባል። እንግዲህ በዛሬው ሁለት የሚወጡ መረጃዎች ይህንን ይመስላሉና ቪክተር ዮክሬሽ ወደ አርሰናል የመምጣት እድሉ በእጅጉኑ ሰፍቷል። ወደዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካሙን ዘመኝ